ኦሪት ዘኍልቍ ምዕራፍ አምስት ተራ ቁጥር አንድ እስከ ሁለት እግዚአብሔርም ሙሴን እንዲ ብሎ ተናገረው፣ የእስራኤል ልጆች ለምጻሙን ሁሉ ፈሳሽ ነገርም ያለበትን ሁሉ በሬሳም የረከሰውን ሁሉ ከሰፈሩ እንዲያወጡ እዘዛቸው። ወንዱን እና ሴቱን ሁሉ አውጡ። እኔ በመካከሉ የማድርበትን ሰፈራቸውን እንዳያረግሱ ከሰፈሩ አውጧቸው አለ። ጥራ ቁጥር አራት የእስራኤልም ልጆች እንዲሁ አደረጉ፣ ከሰፈሩም አወጧቸው። እግዚአብሔር ሙሴን እንደ ተናገረው የእስራኤል ልጆች እንዲሁ አደረጉ። ተራ ቁጥር አምስትና ስድስት እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለ ነገራቸው ወንድ ወይም ሴት የእግዚአብሔርን ትእዛዝ ይተላለፍ ዘንድ ሰው የሚሠራውን ኃጢአት ቢሠራ በዚያም ሰው ላይ በደል ቢሆን በሰራው ኃጢአት ይናዘዝ አለ። ተራ ቁጥር ሰባት እስከ ስምንት የወሰደውንም በሙሉ ይመልስ፣ አምስተኛውንም እጅ ይጨምርበት። ለበደለውም ሰው ለበደለውም ሰው ይስጠው። ነገር ግን ይመልስለት ዘንድ ሰውየው ዘመድ ባይኖረው ስለ በደል ለእግዚአብሔር የሚመልሰው ነገር ለካህኑ ይሁን። ይህም ስለ እርሱ ማስተስረያ ከሚደረግበት አውራ በግ አውራ በግ በላይ ይጨምራል። ተራ ቁጥር ዘጠኝ እስከ አስር የእስራኤልም ልጆች ለካህኑ የሚያቀርቡት የተቀደሰ የማንሳት ቁርባን ሁሉ ለእርሱ ለካህኑ ይሁን። የተቀደሰ የሰው ነገር የተቀደሰ የሰው ነገር ሁሉ ሰውም ሁሉ ለካህኑ የሚሰጠው ሁሉ ለእርሱ ለካህኑ ይሁን። ተራ ቁጥር አስራ አንድ እስራ እስከ አስራ አምስት እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው። ማንኛውም ሰው የማንኛውም ሰው ሚስት ከባሏ ብትርቅ ፈቀቅ ብትል፣ በባሏም ላይ ብትበድል፣ ብትዘሙት፣ ከሌላ ሰውም ጋር ብትተኛ ከባልዋም ዓይን ይህ ነገር ቢሸቸግ እርሷም ተሰውራ ይህን ነገር ብታደርገው በዝሙት ብትረክስ ምስክርም የዓይን ምስክርም ባይኖርባት በምንዝርነትም ባትገኝ በባልዋም ላይ ባትገኝ በባልዋም ላይ የቅናት መንፈስ ቢመጣበት እርሷም ስትረክስ ስለ ሚስቱ ቢቀና ወይም እርሷ ሳትረክስ የቅናት መንፈስ ቢመጣበት ስለ ሚስቱም ቢቀና፣ ያ ሰው ሚስቱን ወደ ካህኑ ያምጣት። የኢፍ መስፈሪያ አስረኛ እጅ የገብስ ዱቄት ቁርባን ስለ እርሷ ያምጣ። ይህም የቅናት ቁርባን ነው። የቅናት ቁርባንም ስለሆነ ኃጢአትንም የሚያሳስብ ቁርባን ስለሆነ የመታሰቢያ ቁርባን ነውና ዘይት አያፍስስበት፣ ዕጣንም አይጨምርበት አለው። ተራ ቁጥር አስራ ስድስት እስከ አስራ ስምንት ካህኑም ያችንም ሴት ካህኑ ወደ እርሱ ያቀርባታል በእግዚአብሔርም ፊት ያቆማታል። ካህኑም የተቀደሰ ውሃ በሸክላ ዕቃ ያቀርባል። ካህኑም በማደሪያው ውስጥ ካለው ትቢያ ወትሮ በውሃው ላይ ይጨምረዋል። ካህኑም ሴቲቱን በእግዚአብሔር ፊት ያቆማታል። የሴቲቱንም ራስ ይገልጣል። ክንንዋን በእጇም ለመታሰቢያ የሚሆነውን የእህል ቁርባን ለቅናት ቁርባን ያስጨብጣታል። በካህኑም እጅ እርግማንን የሚያመጣው መራራ ውሃ ይያዛል። ተራ ቁጥር አስራ ዘጠኝ ካህኑም ሴቲቱን ያምላታል። ሴቲቱንም እንዲህ ይላታል፣ ሌላ ወንድ አልተኛሽ፣ ባልሽንም አልተውሽ ራሰሽንም በዝሙት አላረከስ እንደሆነ ማንን ከሚያመጣ ከዚህ መራራ ውሃ ንጹሕ ሁኝ ይላታል። ትራ ቁጥር ሀያ እስከ ሀያ አንድ ነገር ግን ባልሽን ትተሽ በዝሙት ረክሰሽ እንደሆነ ከባልሽም ሌላ ከባልሽም ሌላ ወንድ ከባልሽም ሌላ ከሌላ ወንድ ጋር ተኝተሽ እንደሆነ ይላታል። ካህኑም ሴቲቱን በመርገም ውሃ ያምላታል። ካህኑም ሴቲቱን እግዚአብሔር ጭንጭንሽን እያሰለሰለ እያሰለለ ማለት ነው፣ ሆድሽንም እየነፋ እግዚአብሔር ለመርገምና ለመሃላ በህዝብሽ በወገኖችሽ መካከል መሳለቂያ መነጋገሪያ ያድርግሽ ይላታል። እርግማንንም የሚያመጣ ይሄ ውሃ ሆድሽን፣ ወደ ሆድሽ ይግባ፣ ሆድሽን ይንፋው፣ ጭንሽንም ያበስብሰው፣ ያሰልለው ይላታል። ሴቲቱም አሜን አሜን ትላለች። ተራ ቁጥር 23 እስከ ሀያ አምስት ካህኖም እነዚህን መርገሞች በሰሌዳ ይጽፋቸዋል። በመራራውም ውሃ ይደመሰሳቸዋል። እርግማን የሚያመጣውንም መራራውን ውሃ ለሴቲቱ ያጠጣታል። የእርግማኑም ውሃ በገባባት በጠጣችው ጊዜ መራራ ይሆንባታል። ካህኖም የቅናቱን የእህል ቁርባን ከሴቲቱ እጅ ይቀበላታል። የእህሉንም ቁርባን በእግዚአብሔር ፊት ይወዘውዘዋል፣ ወደ መሰዊያውም ያመጣዋል። ካህኑም ከእህሉ ቁርባን አንድ እፍኝ ሙሉ ለመታሰቢያ ወስዶ በመሰዊያው ላይ ያቃጥለዋል። ከዚያም በኋላ ለሴቲቱ ውሃውን ያጠጣታል። ተራ ቁጥር 27 እስከ 28 ውሃውንም ካጠጣት ኋላ እንዲህ ይሆናል። ረክሳና በባሏ ላይ አመንዝራ አመንዝራ ከተገኘች እርግማንን የሚያመጣ ውሃ ወደ ሆዷ ገብቶ መራራ ይሆንባታል። ሆዷም ይነፋል፣ ጭኗም ይሰላል። ሴቲቱም በሕዝቧ መካከል ለመርገም ተወላለች ሁሉ ይረግማታል፣ መደነቂያ ትሆናለች። ያረከሰች ነውርም የሌለባት እንደሆነች ግን ንጹሕ ትሆናለች፣ ልጆችንም ተወልዳለች። ተራ ቁጥር 29 እስከ ሰላሳ አንድ ሴት ባልዋን ትታ በረከሰ ጊዜ ወይም በሰው ላይ የቅናት መንፈስ በመጣ ጊዜ ስለ ሚስቱም በቀና ጊዜ የቅንአት ህግ ይህ ነው። ሴቲቱንም በህግ ሴቲቱንም በእግዚአብሔር ፊት ያቆማት ያቆማት ካህኑም እንደዚህ ህግ ሁሉ ያድርግባት። ሴቲቱንም በእግዚአብሔር ፊት ያቆማት ካህኑም እንደዚህ ህግ ሁሉ ያድርግባት። ሰውየውም ከኃጢአት ንጹሕ ይሆናል። ሴቲቱም ኃጢአቷን ተሸከማለች አለ ዘሁልቁ